የቱ ጋር ነው ደግሞ እንደ ሳራ ያደርጉኝ ያልኩት ነበር? እዚህ ሀገር ሰው ሰው የትግራይ ተወላጅ ብትሆን ዛሬ ያለው የሚያሳድር ፓርቲ ሌት ተቀን ስለ ጦርነት ነው የሚያወራው ባላንጣ የምትለው በየቀኑ ስለ ጦርነት ነው የሚያወራው። እኔ ሰሞኑን ዶክተር ደብረ ጽዮን ኢንተርቪው አድርጊያቸዋለሁ አብረ መኖርም የምፈልገው ጦርነት አልፈልግም ብለውኛል። ያው የነገሩኝን ነው የምነግረዎት። እና እና ያ ያ እንትን ላውንቸር እና መትረየስ በ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው። እሺ ጦርነት ካለ ከማን ጋር ነው ብላ ያስባሉ ነው። እርስ በርስ ነው የሚሆነው ምን ቆይ ሰው ምን አይነት ነገሩ፣ ማንን ነው መዋሸት የሚፈልገው ሰው እዚህ ሀገር? ያ ሁሉ የጦርነት ዲስፕሌይ ለማን ነው? ከኖርዝ ኮሪያ ጋር ሊታገሩ ነው? ሊዋጉ ነው? ወይስ ከሱዳን ጋር ሊዋጉ ነው? ምን ማለት ነው? አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው? መቀሌን ነው እያለ ያለው እኮ ለምን ነው ሰው የሚሸነጋገለው? ህፃን እኮ አይደለንም። ዌር ቶኪን አባት አወር ፒፕ አባት አወር ካንትሪ እንዴ! እና ዝም ብለን በቃ ሀይ እዛ ጋ ባዙቃ ይዞ፣ እዛ ጋ መትረየስ ጭኖ፣ እዛ ጋ ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም እየተዘጋጀ ያለው ለእኔ ሰርግ ነው እየተዘጋጀ ያለው። ታዲያ በጣም ፍረጃይል የሆነ ሀገር ውስጥ ያለ ነው ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር፣ ክልሎች ለልዩ ሀይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ? ስለዚህ ይሄ ውሸት ለምን አይቆምም? ዊኬር አባት አወር ካንትሪ ምናልባት አለም አቀፍ ተቋማትም እንደሚሉት አንዳንድ የአለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይህ ነገር ሊከሰት ይችላል ግጭቱ ሊቀሰቀስ ይችላል የሚሉ አሉ የእርስዎ እይታ ምንድን ነው በጣም ነው ምጠ በጣም ነው ሰጋው ለዚህ አንዳንድ ፖለቲከኛ ምንድን ነው የሚያደርጉት ዝግጅት አንደኛ ይሄ አምባገንና የስርአት ለመገንባት የሚደረገው ሽርጉ ዲጉ አይሰራም እዚህ ሀገር የአንድ የፓርቲ የበላይነት ኢህአዴግ ህወሓት የበላይነት ነበር ብለን አመፀን አሁን ደግሞ የአንድ ግለሰብ አምባገነን ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ። ይሄ ቅዠት ነው። ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ልፍስፍስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገነን ስርዓት ለመገንባት እየሮጥን እንደ ትናንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓትን እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን፣ ከጎን ደግሞ አይ እንደ ትናንትናው ልሙጥ ሊያደርጉን ነውና፣ ስለዚህ ያለችንን መትረየስና ኪላሽንኮፍ ወልውል እናሳ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ለጦርነት እየተዘጋጀን ጦርነት አንገባም ወደ ጦርነት ሊያመጡ የሚችሉ እርምጃዎችን። እዚህ ሀገር ጦርነት የፈጠረው ምንድን ነው? ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር፣ በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ይሃባና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ሕዝብን እየከፋፈለ ለውጭ ኃይል ተጋላጭ እያደረገን ነው የመጣው። ዛሬ ምስሉ እንደግማለን። ዋይ ሰው እንዴት ትላንት ለበደል ትላንት ለመጠፋፋት ትላንት ለኪሳራ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል? ፐርሰናል የሆኑ ጥያቄዎች ላንሳሉት። ከእርሶ ጋር ተያይዞ የሚነሱ አንዳንድ ጉዳዮች አንደኛ ከግብጽና ከኳታር ጋር ግንኙነት አለውት ተብሎ በብዛት ይነሳል። በተለይ ግብጽ ላይ ለኦሜን የተደረገውን ድጋፍ ኳታርም እንደዚህ አንዳንድ ነገሮች በቪዲዮ የሚወጡ እየተመለከተ ጀዋርን ሲያስበው አንድ ሰው ከግብጽ ጋር ግንኙነት አለው ብሎ እንዲያስብ ይገደዳል። ይሄ ከምን የመነጨ ነው? ከግብጽ ጋር ያለት ግንኙነት እውነት ምንድን ነው? አለማርያም ነው እንደነገረህ የቀድሞ ጠቅላይ ሚኒስትር ዝ ይለኛል። ይሄ ከግብጽ ብር በጆንያ ይዞ እየሄደ ሲል እሰማዋለሁ። እኔ ብቻ አይደለሁም። እዚህ ሀገር ተቃዋሚ ኃይል ባመጣ ቁጥር የውጭ ድጋፍ ነው የሚለው ነገር ኮመን ነው። ውሸት ነው ወይ የውጭ ድጋፍ አብዛኛው ተቃዋሚ ከውስጥ በአብዛኛው ውሸት ነበረ። ትልቁ የአማጽያን ድጋፍ ሀገር ውስጥ ነበረ። ወደንም ጠላንም የሻቢያ ትልቁ ድጋፍ የኤርትራ ሕዝብ ነበረ። ድጋፍ ድጋፍማ ቢሆን እኮ እንደ ኢዲዮ የነበሩ ኃይሎች ነበሩ የውጭ በግልጽ ሲደገፉ የነበሩ። በውጭ ድጋፍ አንድም ሰው እዚያ ጋር ኃይል ሊኖረው አይችልም። ምናልባት ይሄ ውስጥ ድጋፍ የሚሆነው ከኃይል አንጻር ሊሆን ይችላል እንጂ በገንዘብና በሌሎች አቅርቦት፣ አብዛኞቹ አማጽያን በአስራ ሰባት በሰባት ሰው ጀምረው ያደጉት የገበሬው ልብ ውስጥ መግባት ስለቻሉ ነው። ከዚህ አንጻር የክሌ ድጋፍ የሚገርምህ እኮ በየቀኑ ከአረቦች ገንዘብ የሚሰፈርለት ኃይል በግልጽ የሚሰፈርለት ኃይል እኛን ከዛ ጋር ሊያያይዝ ይፈልጋል እኛ ምንም አያስፈልገንም ከውጭ አንደኛ ሰላማዊ ትግል ነው የምናካሄደው ስለዚህ ክላሽ አያስፈልገንም ከውጭ የምናመጣው መሳሪያ የለም የምንንቀሳቀስበት ገንዘብ በግልጽ ይታወቃል አንደኛ ኮስታችን በጣም ጥቂት ነው የምናደርገው ይሄን። የሚሉት ሰዎች ለራሳቸው ሄደው ከነኛ ሰዎች ጋር ሲሞዳሞዱ ይከርማሉ። ከግብጽ ጋር ለሚነሳው ዛሬ እኮ አይደለም፣ ቆይቷል። በውሃ ጉዳይ ላይ ዛሬ ሳይሆን ገና ገና ወጣት ሆኜ ስጥፎ የነበረው የታወቀ ነው። ከግብጽ ጋር እኔ ኢትዮጵያዊ ስለሆንኩ ምናምን አይደለም። ግልጽ የሆነ የአፐር ሪፔሪያን እና የሎር ሪፔሪያን ጉዳይ ነው፣ የናይል ጉዳይ የብሔር ጉዳይ ኢንፋክት የሀገር ጉዳይም አይደለም። ከዛ የበለጠ ከታችኛው አባይ ላይ ያለው እና ከላይ ያለው አባይ ጉዳይ ነው። ኤርትራንም ይመለከታል፣ ትግራይንም ይመለከታል። ሪፐብሊክ ሆነው እራሱ ቢወጡ በነገራችን ላይ ሪፐብሊክ ሆነው ቢወጡ ትግራይ ከኢትዮጵያ ጋር ነው የምትቆመው። ሱዳን መካከል ላይ ነች፣ ሁሌ መካከል ላይ ሱዳን የምትቆመው እኛን ስለወደደችን አረብኛ ስለተናገሩ ምናምን አይደለም፣ መሀል ላይ ስላሉ የሁለቱን ጥቅም መሀል ላይ ይዘው ነው መሄድ ያለባቸው። ከዚህ አንጻር ነው መሄድ ያለበት እንጂ፣ ይሄ ተራ የስም ማጥፋት ሙከራ ነው። ከኳታር ጋርስ ማለት ከኳታር ጋር ተያይዞ የሚነሳው ምሳሌ፣ እርስዎ በአብዛኛው ወደ ኳታር ይሄዳሉ ወይ? አይ፣ ጥያቄ ነው እየጠየቅኩት ያለሁት። ድጋፍም ሲደረግለት ሚን እንደዚህ አይነት ነገር አለ። ውሸትም ሊሆን ይችላል እንጂ፣ ምሳሌ ባለፈ ከተከሰተው ይሄ ጠበቃዎች ከማስነሳት በኋላ ቀጥታ ያደርጉት በረራ ወደ ኳታር ነው ሚልም ወሬ አለ። ኳታር አንዴ ነው የሄድኩት። ስልሳ ሰባት ከተሞች ላይ በዓለም ላይ ቻፕተር አለን የኦኤምኤን ኖርዌይ እሄዳለሁ። ለምን ኖርዌይ አትታማም? እንደውም ሞር የሚሄደው ኖርዌይና አሜሪካ ነው። ኖርዌይ፣ አሜሪካ፣ ዩሮፕ፣ ጀርመን እሄዳለሁ። ኳርታር አንዴ ሄጃለሁ። ኤምሬት ሄጃለሁ። ለምን እሱ ኤምሬት የማይነሳው እኮ ነው። ኤምሬት ሁለቴ ሄጃለሁ። ለምን እሱ የማይነሳው? ሳኡዲ አምስት ከተማዎች ውስጥ የድጋፍ ኮሚቴ አለን። እሱ ለምን የማይነሳው? ኳታር አንዴ ነው የሄድኩት፣ በግልጽ ለዛውም፣ ከኤምበሲ ሰዎች ጋር አሬንጅ አድርገን የኤምበሲ ሰዎች ተገኝተውበት ትልቁ ስራ እንደውም የኦኤምኤን ስራ ሳይሆን የነበረው የስደተኛ ማህበረሰብ የወያኔ ኤምበሲ ብሎ ስለሚጠላው እነሱን ለማቀራረብ ነው የሄድኩት። ኳታር መንግስት የሚያውቀው ኤምበሲ አሬንጅ ባደረገው ነው። ይሄን ነው ስለዚህ፣ ከኳታር ጋር ከግብጽ ጋር አያስፈልጉኝም እኮ ነው የምልህ ዋይድ ዋይኒድ ዝም ቀደም ሲል የሚያነሱት ምናልባት የገንዘብ ድጋፍም አያስፈልገኝም ሲሉ ሰምቻለሁ። ባለው ካፒታል በእርግጥ አቶ ጀዋርን የገንዘብ ድጋፍ ምንጮ ለኢትዮጵያ ሕዝብ ነገሩ ቢሉ ምንድን ነው ማለት ይቻላል? የኦሮሞ ሕዝብ ነዋ ማለት በምን አይነት መንገድ ነው የሚያሰባስቡት? በፈንድሬዚንግ ነዋ በግልጽ እኮ ነው። እኛ በአመት በአመት ፈንድሬዝ እናደርጋለን። እያንዳንዷ ስሙን የምትገባው ገቢዎች ያውቃታል። ከዚህ ጋር ተያይዞ የሀብታም የሆነ ምኞት አለዎት ማለት አንዳንድ ሚዲያዎችን እርስዎ ጠቅሏቸዋል ሲባል ና ዋሽ ኤፍኤምን እና ፊንፊኔን ከዛም አልፎ ፊንፊኔ ኢንተርሴፕት የእርስዎ ነው ሲባል እንሰማለን። ነው ኦኤም ይናል ና ምናልባት ካፒታሊስት የመሆኑና ሀብታም የመሆን ፍላጎት ምን ያህል ነው? ድሀ የመሆን ፍላጎት አይኖረውትም? የኔ ሀብታምነት በእናንተ አእምሮ ውስጥ ነው ያለው። በዚህ አንጻር ሁን ያሰጥ ይለኛል ኤሌቲቪን ገዛውን ትንን ገዛውን ዛቁጭ ቤሰቅ ነበረ ስናት ከዚህም ጋር ተያይዞ ምናልባት በእርስዎና በኦሮሞ ፖለቲካ ነው ሻላሙዲ ሸኩሴን ከዚህ ሀገር የወጡትና በሌሎች ሀገራት ክስ የተፈጠረባቸው የሚልም ነገር አለ። በተለይም የወርቅ ማዕድን ማውጫቸውን ጋር ተያይዞ የተነሳውን ቅሬታ በማጋጋል እርስዎ ሚና ነበረዎት ይባላል። ምን አላሙዲን እኮ የኢትዮጵያ መንግስት አላባረረውም፣ አያቃለሁ። ለመታሰራቸው ነው አላሙዲንን ያሰረው። ስንቱን ነገር ነው የምታያይዙት ወዳጅ አላሙዲን የታሰረው ከሳውዲ መንግስት ጋር ካለው ጉዳይ ነው። ከኢትዮጵያ መንግስት ጋር እንኳን አይያያዝም፣ እንኳን ከኛ ጋር። ግን በዚህ ጉዳይ ውስጥ የእርሶ ተሳትፎ ነበረ ወይ? እንዴት አድርጎ እንዴት ነው የሚያደርገው? በኦሮሚያ ክልል የነበራቸውን ወርቅ ማውጫ ማዕድን የሳውዲ መንግስት አላሙዲንን ከኦሮሚያ ወርቅ ለምናወጣ ይለዋል? አይ በዛ ደረጃ አይደለም እያልኩት። የራሳቸው ዜጋ ልጨርስ ለውትና በአለም ጠቅላይ ሚኒስትሩም በሻላሙዲ ጉዳይ ላይ ስለ ዋሽተዋል ተብሎ ስለሚታሙ ነው ምናልባት በነበረው የወርቅ ማዕድ ላይ የእርስዎ እዛ አካባቢ ነዋሪዎችን ይጎዳል፣ በሰዓቱ ዜናውንም ስለማስታውሰው ለሚወለዱ ህጻናትም ከፍተኛ ተጽዕኖ እያሳደረ ነው የሚለውን ነገር እርስዎ አስተጋብቶት ነበር። ያን ግን አንዳንድ ፖለቲከኞች ያንን ቦታ በኋላም እንደሆነው ለራሳቸው ሀብት ለመቀራመት እንጂ በትክክል ጎድቶ አይደለም ብለው ሲከራከሩ ይታያል። ከሚድሮክም በተመሳሳይ በዚህ ውስጥ ሻላ ሙዲ ሸኩሴን እዛ መያዛቸው ለለውጡ አንድ የታሰበ ሴራ ነው ተብሎም ይነሳል። ጠቅላይ ሚኒስትር ዶክተር አብይ አህመድም እጃቸው መጣለው ሁለት ቀን ሶስት ቀን ብለው በተደጋጋሚ ቃል ገብተው ሳይሆን ላቸው ቀረ። ስለዚህ ምንድን ነው በሻላ ሙሉ ሾክ ሲል ላይ የርሶ እይታ አጠቃላይ፣ ምን ከሱ ጋር ምን እያይዘዋል? እሱም ብቻ ነው እንዴ? የሆላንድን የአበባ ፋብሪካ ተቃውመናል። የሌጦ ፋብሪካዎች ኬሚካል ወደ ባቱ ውሀ የሚያስገቡትን ተቃውመናል። ስንት እርሻ ነው እዚህ አካባቢ የተቃጠለው? ምን አላሙዲንን ለየት የሚያደርገው ትልቅ ሀብታ መሆኑ እንጂ። ዛሬ እኮ የአላሙዲን ሀብት ኦሮሚያ ውስጥ በሰላም ይሰራል። ኬሚካል እየመረዙ ያሉ ተዘግተዋል። አዋሽ ላይ እንዳለ እስከ አፋር ደረጃ ያለው የፍራፍሬ የማን ነው? እየሰራ ከሆን ያለው ሊሙ በአለም ትልቁ የእርሻ መሬት ጅማ ያለው የማን ነው? የሱ ነው። ሚድሮክ እየሰራ ነው። አለም እዚህ ሀገር ውስጥ ኢት ሪሜን ዘ ላርጀስት ካምፓኒ። ከግለሰቡ ጋር ምንም ችግር የለንም እኛ። አላሙዲን አንተ ልትሆን ትችላለህ፣ እሱ ሊሆን ይችላል፣ ዊ ዶንት ኬር። ግን ያ ካምፓኒ ፈረንጅ የፈረንጅ ሊሆን ይችላል፣ የቻይና ሊሆን ይችላል፣ የኢትዮጵያ ሊሆን ይችላል። ያ ካምፓኒ እዛ አካባቢ ሁሉን ህዝብ መጉዳት የለበትም። ኢንቨስትመንት ስንፈልግ ያለውን ካፒታል ይዞ መጥቶ የበለጠ እንዲያሳድግ እንጂ ኢንቫይሮንመንቱን እንዲበክል አንፈልግ፣ ህዝቡን እንዲያቆራቁዝ አንፈልግም። ይሄን በግል ተቃውሞ ነዋል። አብይ ደግሞ ፈረደበት ሊያወጣው ከዚህ ሄዶ ንጉሱን ተለማምጦ ያልተሳካለትን ላደረገው ሙከራ እንኳ ማመስገን ቀርቶ እሱንም የሚወቀስ ከሆነ ሰምኛል። ሌላ አንድ ፐርሰናል የሆነ ጉዳይ ባለፈው ኤሊት ቲቪ ላይ እንደቀረቡ አንድ አስር ደቂቃ መስዶ እንደ ሳረ ሊያረጉኝ ነበር ብለዋል እና ለእኔ አእምሮ ውስጥ የቀረ ጉዳይ ነው ሲወያዩ እዚህ የጸጥታ አካላቱ በሚነሱበት ሰዓት ማለት ነው። ምንድን ነው እንደ ሳሪ ሊያደረጉኝ ነበር ማለት እንዲብራራ ስለፈለግኩ ነው። የጋሙ ደግሞ እንደ ሳሪ ያደረጉኝ ያልኩት ለቤቴልም ለሰጣት ኢንተርቪው ላይ እንደ ሳሪ ሊያደረጉኝ ነበር ብለዋል። ያልኩት እንደዛ አይደለም ያልኩት፣ እዚህ ሀገር ሰው ሳሪ ከተገደለ፣ አማራ ክልል ሰው ተገደለ፣ ኢንጂነሩ ተገደለ፣ ኢንቨስቲጌሽን እየተካሄደ አይደለም። ማን ነው እየገደለ ያለው? ሰው ለምንድን ነው የሚገደለው? ይሄ አለመደረግ እየተደጋገመ በሄደ ቁጥር ሕዝብ መንግስት ላይ ያለው አመኔታ እየመነመነ ይሄዳል። ከዚህ አንጻር የተደረገው ሙከራ እናቀዋለን፣ ደጋግመን አውርተነዋል። ከዚህ አንጻር ነው የተነሳው። ግን ከዚህ አንጻር እንደ ሳረ ሊያደርጉ ነበር ብለው ተናግረዋል። ኤልቲቪ ላይ እኔ ማለት በስርዓት ምስል አዳመጡት ነው የሳረም የሁሉም ጉዳይ የሚነሳው እዚ ሀገር የመንግስት እጅ ዱቤስ የሆነ ባለበት ሁኔታ ሰዎች ሲገደሉ እናያለን። ምርመራው ሳይጠናቀቅ ምርመራው በአግባቡ ሳይ